ኦሮሚያ ውስጥ ያለችዋ ኦርቶዶክሳዊ ተዋህዶ ቤተ ክርስቲያን ገና እርምጃ አልጀመረችም። እዚህ አካባቢ አማርኛ ተናጋሪዎች ክርስቲያን ነው የሚባሉት። ቋንቋ ነው ምንም አይደለም፣ ምንም አይደለም፣ የምንም መለኪያ ምንም አይደለም። አማርኛም ቋንቋ ነው። አፋን ኦሮሞ ተናጋሪዎች ደግሞ ሙስሊም ነው የሚባሉት። በደንብ ነው የተሰራብን። በደንብ ነው የተኛ ነው ሰላም የተወደዳችሁና የተከበራችሁ የምርልታ እንዴ ሰዎች በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። ይህንን ቪዲዮ ላይክ በማድረግ ማየት ጀምሩ። እንግዲህ ማናየው ማንሰማው ነገር የለም። ዘረኝነት ዘረኝነት ምን አይነት የሚከረፋ በሽታ እንደሆነ ሁላችንም የምናውቀው ነው። የዘረኝነት ውጤት የዛሬ ሁለት ዓመት ገደማ አንድ ቦታ ለጉባኤ ተጋብዤ ለወንጌል አገልግሎት ሄድኩኝ ልክ እዚያ እንደደረስኩኝ እንደገባን አውደ ምረት ላይ ስንወጣ የደብሩን ሰባኪ ወንጌል ጠየኩት። ማለት ያው ኦሮሚያ ክልል ውስጥ ስንሄድ በሁለቱም ቋንቋ ስለሆነ የምናገለግለው፣ ግን ደግሞ እንደ ቦታው ሁኔታ ስለሆነ የምናገለግለው፣ ጠየኩት፣ እንዴት ነው እዚህ አካባቢ ግማሹን አማርኛ ግማሽ አፋን ኦሮሞ ነው ወይስ አብዛኛው አፋን ኦሮሞ ሆኖ የተወሰነ አማርኛ ነው፣ እንዴት ነው ያለውን እስኪ ንገረኝ፣ ምናምን ስለው መለሰና ምናለኝ አይ መምህር ሁሉም ክርስቲያኖች ናቸው አለኝ። እዛ ግራ ገባኝ። እንዴ ሁሉም ክርስቲያንማ ያው መቼስ ቦታ አልሳትኩም ቤተክርስቲያን ነው የመጣሁት ብዬ፣ አይ ማለቴ አብዛኛውን ኦሮምኛ ልጠቀም ወይስ አብዛኛውን አማርኛ ተጠቅሜ የተወሰነ ኦሮምኛ ልጠቀም ወይስ እንዴት ነው የቋንቋ አጠቃቀሙን ነው ብዬ ደግሜ ጠየኩት መምህሩን። አይ መምህር ምንም እንዳታስብ ምንም ችግር የለውም ሁሉም ክርስቲያኖች ናቸው ሲለኝ እግዚአብሔር ምስክሬ ነው። ምንም አልገባኝም እዛ ባለመረዳት ተውኩትና፣ ከዛ በኋላ የሰንበት ተማሪዎቹን የዝማሬ አቀራረብ፣ እንደገና ደግሞ የተሰሩትን አንዳንድ የዲኮር ስራዎችን እና የተወሰነ ነገር ተመልክቼ የገባኝ ሀሳብ አለ። ስለዚህ ወጣውና አብዛኛውን ከ80 90 ፐርሰንት በሚባል ደረጃ አማርኛ አስተምሬ የተወሰነ ኦሮምኛ ተጠቅሜ ወረድኩኝ። ከዛ በኋላ ጠራውትና መምህሩን፣ ቅድም ያልከኝ ሀሳብ አልገባኝም ስለው አንዱ ተቀበለና ምን አለኝ፣ የዚህ አካባቢ አማርኛ ተናጋሪዎች ክርስቲያን ነው የሚባሉት፣ አፋን ኦሮሞ ተናጋሪዎች ደግሞ ሙስሊም ነው የሚባሉት ወይም ደግሞ በሌላ ወይ ፕሮቴስታንት ወይ ዋቄፈታ ነው ሊሆኑ የሚችሉት እንጂ ኦርቶዶክስ ሆኖ አፋን ኦሮሞ ተናጋሪ እንደሌለ ነው ቦታው ላይ የሚያንጸባርቀውና ይሄ ነገር በደንብ እንደተለመደ ነገሩኝ። እና ምን ልላችሁ ፈልጌ ነው በደንብ ነው የተሰራብን። በደንብ ነው የተኛ ነው። ኦሮሚያ ውስጥ ያለችዋ ኦርቶዶክሳዊ ተዋህዶ ቤተ ክርስቲያን ገና እርምጃ አልጀመረችም። ገና መራመድ አልጀመረችም። እኛ መሀል አዲስ አበባ ቁጭ ብለን መሀል አዲስ አበባ ቁጭ ብለን እኛ በውጭ ዓለማት ላይ በተለያዩ ቦታዎች ላይ ቁጭ ብለን የአርሲ ውስጥ አርሲ ውስጥ ያለ ቄስ እንዴት እንደሚቀድስ አናቅም። ወለጋ ያለችዋ ቤተክርስቲያን ምን እንደምትመስል አናቅም እና ሐረር ባሌ ያሉት አብያተ ክርስቲያናት እንዴት እንደሆኑ አናቅም። በጣም ካወቅን የምናውቀው በዚህ በአዲስ አበባ ዙሪያ ሸዋ ውስጥ ያለችን ቤተክርስቲያን ነው፣ ካወቅን የምናውቀው እሱም ደግሞ ምን አይነት ፈተና እንዳለው አናቅም። እና አንዳንድ ጊዜ ብፁዕ አባታችን፣ ብፁዕ አቡነ ሳዊሮስ በኦሮሚያ ውስጥ ያለችዋ ኦርቶዶክሳዊ ተዋህዶ ቤተክርስቲያን አማኞቿ ሳይሸማቀቁ ኦርቶዶክስ በመሆናቸው ሳይሸማቀቁ ኦርቶዶክስ በመሆናቸው አንገታቸውን ሳይደፉ ኦርቶዶክስ በመሆናቸው ሃይማኖታቸውን በማክበራቸውና በመውደዳቸው ምንም ነገር ሳያፍሩ እንዲኖሩ በጣም ብዙ ዋጋ ከፍለዋል። አሁን ዛሬ ላይ የእሳቸውን ፎቶ አቀናብሮ በኤ አይ እና በተለያዩ መንገዶች የእሳቸውን ፎቶ ሰርቶ ማሾፍ፣ መቀለድ፣ መሳደብ፣ መተቸት፣ መጥላት ይቻል ይሆናል። በእርግጠኝነት የምነግራችሁ በቲክቶክና በተለያዩ የሶሻል ሚዲያ ፕላትፎርም ላይ የሚሰራው እያንዳንዱ ነገር ብፁዕነታቸውን ቅንጣት ታክል የሚጎዳቸው ነገር የለም፣ ምንም አይጎዳቸው። ነገር ግን የለበሱት ልብስ የቤተ ክርስቲያን ልብስ ነው። እሳቸው የቤተ ክርስቲያን አባት ናቸው። ቅዱስ ሲኖዶስ የሾማቸው የኢትዮጵያ ኦርቶዶክሳዊ ተዋህዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ናቸው። ተወደደም ተጠላም የጠቅላይ ቤተ ክህነት ሥራ አስኪያጅ ናቸው። ተቀበልንም አልተቀበልንም የቤተ ክርስቲያን አባት ናቸው። እሳቸው መሳደብ ቤተ ክርስቲያንን ማቅለል ነው። እሳቸው ላይ የተለያዩ ትችቶችንና የተለያዩ አላስፈላጊ ቪዲዮዎችን መስራት በእርግጠኝነት የምነግራችሁ ቤተ ክርስቲያኗን መጉዳት ነው። ስለዚህ ቢያንስ ለሳቸው ባታስቡ፣ ቢያንስ ለጳጳሳትና ለተለያዩ የቤተ ክርስቲያን አላፊነት ላይ ላሉ ሰዎች እንኳን ባታስቡ፣ በኦሮሚያ ውስጥ ላለችዋ ቤተ ክርስቲያን ግን አስቡ። ገና ነው። ሌሎች በጣም ኦሮሚያ ውስጥ የሚታወቁ ሶስት ሃይማኖቶች ምንጫቸው ከኦርቶዶክስ ነው፣ የሚወስዱት ከኦርቶዶክስ ነው። እገሌ እገሌ ብዬ የምጠራላችሁ አይደለም፣ ከኦርቶዶክስ ነው የሚወስዱት። እኛስ በየጊዜው በተለያየ የፖለቲካ አጋጣሚ በሚሰሩብን ድራማዎች ያንን የሚሰራብንን ደግሞ ድራማ ተቀብለን የምንተውን እኛ በተለያየ አጋጣሚዎች የምንሰራቸው ስራዎች ኦሮሚያ ውስጥ ያለችዋን ቤተክርስቲያን እያዳከማት ነው፣ እያዳከማት ነው፣ እያኮሰሳት ነው ኦሮሚያ ውስጥ ያለችዋን ቤተክርስቲያን አንገት እያስደፋት ነው። ስለዚህ በተቻለ መጠን በዚህ ክልል ውስጥ ያለችውን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እንድትሰፋ ከፈለግን ምእመናን አንገታቸውን ቀና አድርገው ሃይማኖታቸውን ተቀብለው በሃይማኖታቸው ሳይሸማቀቁ ሳያፍሩ እንዲኖሩ ከፈለግን አንድና አንድ ያለን አማራጭ በኦሮሚያ ውስጥ ያሉ ሊቃነ ጳጳሳትን አክብረን ከነርሱ ጋር ተቀራርበን ተወያይተን ተመካክረን መስራት ነው። ሌላ ምንም አማራጭ የለውም። እነርሱን በመሳደብ ቤተክርስቲያንን ማትረፍ አይቻልም። እነርሱ ላይ የተለያዩ አስቂ ነገሮችን በመስራት ቤተክርስቲያንን ማትረፍ ቤተክርስቲያንን መጥቀም የቤተክርስቲያን የቁርጥ ልጅ መባል አይቻልም። ስለዚህ በተቻለ መጠን እንደው ግራ ቀኝ አይተን አገናዝበን ቤተክርስቲያንን የሚጠቅም ነገር ብንሰራ። ተሰርቶብናል፣ ብዙ ተሰርቶብናል፣ ብዙ ተደክሞብናል፣ ብዙ ተወስዶብናል። እንዲህ ያለን ጥምቀትና መስቀል ሲመጣ ብዙ ሆነን ስንወጣ ያለን ይመስለናል እንጂ ውስጥ ውስጡን በጣም ተበልተን አልቀናል፣ የለንም። በየዓመቱ ከኦርቶዶክስ ወደ ሶስቱ ሃይማኖቶች የሚወጣው ህዝብ እኮ ቀላል አይደለም ቀላል አይደለም። ቲክቶክ ላይ በምናየው የተወሰነ ሰው ላይቭ ገብቶ ሲያስተምር ሁለት ሺህ ሦስት ሺህ ሰው ስላለ ወይ ደግሞ መስቀል አደባባይና ለጥምቀት በዓል የሚወጣውን ህዝብ ስላየን አይደለም። ውስጥ ውስጡን በጣም በጣም ቤተክርስቲያኗ እየተበዘበዘች፣ ቤተክርስቲያኗ ዋጋ እየከፈለች ነው ያለችው። በነገራችን ላይ ሁልጊዜም እንደምንለው ኦርቶዶክሳዊነት ከዘር በላይ ነው፣ ከቋንቋ በላይ ነው። ኦርቶዶክሳዊነት ከዘር በላይ ነው ከቋንቋ በላይ ነው። ብዙዎቹ በዘረኝነት መንፈስ ውስጥ ወድቀው በዘረኝነት መንፈስ በቋንቋ ተወሽቀው የክደት ትምህርታቸውን ሲነዙ እናያለን። በመሰረቱ ለሌላ ቤተ እምነት ፕሮፓጋንዳ የመንዛት ያህል ነው። የአንዳንዶችን ተግባር ሳይ ስመለከተው ምንድነው ምንድን ነው እንዲህ አይነት ጥላቻ እግዚአብሔርን እንወዳለን የምንል የእግዚአብሔር ልጆች ነን የምንል ሰዎች እግዚአብሔር አባታችን፣ ቤተክርስቲያን እናታችን የምንል ሰዎች ቋንቋ ዘር መስፈርት ሊሆን ይችላል መስፈርት ሊሆን ይችላል? ከየትም ይምጣ ከየትም ይምጣ ሃይማኖቱ እውነት ነው ብለን ከተቀበል አስተምሮውን መቀበል ነው እንጂ፣ ከዚህ ከመጣ አልቀበልም፣ በአማርኛ ከተነገረ አልሰማም፣ በኦሮምኛ ከሆነ ሰማለሁ። ባይዘው ፖለቲከኞች እነ ጀዋር መሐመድ ጀዋር መሐመድ እስላም ነው። ጀዋር መሐመድ ሙስሊም ነው። የጀዋር መሐመድን ድምፅ ሰምቶ በርካቶች በርካቶች ማለት ይቻላል፣ በርካቶች ኦርቶዶክሳዊት ቤተክርስቲያንን ለማጥፋት ለኦሮሞ ልጆች አንድ ነገር ላስታውሳችሁ፣ ጀዋር መሐመድን ሰምታችሁ ጀዋር መሐመድ ከህዋት ወያኔ ነፃ ያወጣኛል ብላችሁ አብዮት ያስነሳችሁ ጊዜ በትራችሁ ስታሳርፉ የነበረው የት ነው? እነ ማን ላይ ማን ላይ ነው አብራችሁ? ኦርቶዶክሳውያንን አልነበረም? የዛሬን ያድርገውና ጀዋር መሐመድ ለኦሮሞ ህዝብ ማህበረሰብ አክቲቪስት ሆኖ ይሰራ በነበረ ጊዜ ህዋት ወያኔን ለመጣል በምናደርገው ትግል ራሴንም አካትታለሁ። በመሰረቱ ምክንያቱም ህዋት ወያኔ በጣም ጽየፋ ስለነበረ ነው፣ ሌላ አይደለም። ያን ጊዜ በርካታ ኦርቶዶክሳውያን የኦሮሞ ልጆች የጀዋር ደጋፊዎች ነበሩ። የጀዋር ደጋፊዎች በርካታ። እናም የዛን ጊዜ ጽንፈኛ አክራሪ ሙስሊም ውሃብያዎች አብያተ ክርስቲያናትን ሲያቃጥሉ አብረው ኦርቶዶክሳውያን ያቃጥሉ እንደነበረ መረጃ አለኝ። አብረው አብረው ኦርቶዶክሳዊነት በቀኖና ውስጥ መኖር ነው። አንገቱ ላይ ማተብ ስላንጠለጠለ እንዲያው ኦርቶዶክስ ነው ብሎ ለመቀበል የሚያስቸግር ምግባር ያለው በኦርቶዶክስ ስም ያለ አለ። እሱን በሃይማኖት አስተምህሮ በምግባር አምጥቶ ለንስሐ ለስጋው ደግሞ ክብር ካላ ትርጉም የለው። የአንገት ማተቡ ብቻውን አይጠቅም፣ ኦርቶዶክሳዊነቱን አይገልጠው። ኦርቶዶክሳዊነት የሚገለጠው በቀኖና ውስጥ በመኖር ነው፣ በማመን በቀኖና ውስጥ በመኖር ነው። እና ወንድማችን አንተ የኦሮምኛ ሰባኪ ነህ እንዲህ አይነት አሳሰብ ይዘ ነው አንተ ለኦርቶዶክሳዊ ክርስቲያን መምህር ነ ብላ የመጣው አንድ ሁለተኛ ከትናንት ክስተታችን ዛሬ ላይ መስራት የሚገባንን ነው መነጋገር ያለብን፣ ወይስ አሁንም በዘረኝነት መንፈስ ውስጥ ሆነ ከቀኑና ውጭ የሆኑትን ደግፈ ቀኑን አፍርሰ ከሚያፈርሱት ጋር አፍርሰ ለውጭ የቤተክርስቲያን ጠላት ተላላኪ ከሆኑስ ጋር አብረህ ተለልከህ ነው ቤተክርስቲያን ማዳን የምችለው? እስኪ ንገረኝ እስኪ ንገረኝ። ምን አልክ? ብታምኑም ባታምኑም ብትወዱም ባትወዱም ብትቀበሉም ባትቀበሉም ብፁዕ አቡነ ሳዊሮስ የቤተክህነት ጠቅላይ ስራ አስኪያጅ ናቸው ና እያልክ ስትናገር ሰማሁ። ናቸው አልጠፋንም አልጠፋንም ቀኑን አጥሰዋል ነው ያለኛ፣ ቀኑን አጥሰዋል። ቤተክርስቲያኒቱ በአግባቡ እያስተዳደሩ አይደለም ያለ፣ በአግባቡ እያስተዳደሩ አይደለም። ቤተክርስቲያንን የመምራት አቅምም ሞራልም የላቸውም። ምክንያቱም የተወገዙ ነበሩ። ከውግዘት ኢቭን ተመልሰው እኳን መገኘት የማይገባቸው ጣዖት አምልኮ የሚመለክበት እሬቻ ባህል ላይ ተገኝተው የእሬቻ ባራክ ይሆናል ከቀኖና አንጻር ይሄ ደግሞ ከማያምኑ ጋር አብሮ መሄድ መጓዝ ከቀኖና ውጭ ያደርጋል ነው። ቁጥር የማብዛት ጉዳይ አይደለም። ኦርቶዶክሳዊ ኦርቶዶክሳዊነት በቀኖና ውስጥ መኖር ነው ነው በቀኖና ውስጥ መኖር ነው። እንዴ ቤተክርስቲያን የምትጠበቀው ቀኖናዋን በማስጠበቅ ነው። ዛሬም እዚህ ደረጃ የደረሰችው ቅድስት ቤተክርስቲያን እዚህ ደረጃ የደረሰችው ቀኖናዋን የሚያከብሩ አባቶች ስለነበሩ ነው። ስለ ቤተክርስቲያን ወደፊት ለማሻገር ቀኖናዋን አክብሮ መራመድ ይገባል። ሰባኪያን፣ በተለይ እናንተ እዚያ ኦሮሚያ አካባቢ ያላችሁ ሰባኪያን እውነት ፍትሐ ነገስቱን ብታጠኑ ስራ ቤተክርስቲያን ብትማሩ እላለሁ። ቀኖና ቤተክርስቲያን ብጠነቅቁ። ኦርቶዶክሳዊነት ከዘር በላይ ነው። ኦርቶዶክሳዊነት ከቋንቋ ከቀለም፣ ከቆዳ፣ ከጾታ በላይ ነው። ቋንቋ እኮ ቋንቋ ለአንድ ሐዋርያ ለአንድ አገልጋይ ለአንድ ሰባኪ ትጥቅ ነው፣ ማንነት አይደለም። በሰባ ሁለት ቋንቋ አገልግለዋል ይባላል ሐዋርያን። አንዱን ቋንቋ ሰምቶ ሌላውን የማይሰማ ቢሆን በሚሰማው ቋንቋ ወንጌል እንዲሰበክለት ነው፣ ሌላ አይደለም። ስለዚህ አንድ አገልጋይ አንድ ሐዋርያ ቋንቋ ቻለ ማለት ይሄ ትልቅ ሰክሰስ ነው ትልቅ ድል ነው በእውነቱ አንድ ሐዋርያ በርካታ ጉዳዮች ላይ ጥንቃቄ ማድረግ አለበት በተለይ ከፋፋይ አጀንዳ ይዞ ከመምጣት በወንድሞች መካከል ጠብ የሚዘራ የተረገመ ነው ስለሚል በወንድሞች መካከል ጠብ እንዳይኖር መከፋፈል እንዳይመጣ ከፋፋይ የሆነ ሀሳብ ይዞ መምጣት የለበት ራሱን ከመስበክ መታቀብ አለበት ከዘረኝነት መቆጠብ አለበት ዓለም አቀፋዊት ቤተክርስቲያን ናት። ኦርቶዶክስ ቤተክርስቲያን አንዲት ናት፣ ሐዋርያዊት ናት። በዚች ዓለም አቀፋዊት ሐዋርያዊት አንዲት ቤተክርስቲያን ውስጥ ሆኖ ጎጠኝነት አይገባም። ኦሮሚያ ክልል ያላችሁ ሰባኪያን አማራ ክልል መጣችሁ መስበክ አለባችሁ። እዚህ አማራ ክልል ያሉ ሰባኪያን እዚያ መሄድ አለባችሁ። ከአማራ የመጣ ነፍጠኛ እየተባለ የተባረረ መምር አለው። ምእመኑን ዘረኝነት ነው የሰበካችሁ ሰባኪያን አሁን በኦሮመኛ እንቀድሳለን፣ በኦሮመኛ እንዲህ እናደርጋለን፣ እንዲህ እያላችሁ የቤተክርስቲያን አስተምሮ እያጣመማችሁ እንደሆነ ብታውቁ እንዲህ አትናገሩም ነበር። ኦሮመኛ ቋንቋ ነው፣ በቃ ወፍም ሊናገረው ይችላል፣ እግዚአብሔር ከፈቀደ። ኦሮመኛ ቋንቋ ነው፣ ምንም አይደለም። ምንም ምንም አይደለም፣ ይሄ የምንም መለኪያ ምንም አይደለም። አማርኛም ቋንቋ ነው፣ ግዕዝም ቋንቋ ነው፣ ቋንቋ ነው፣ ቋንቋ በቃ ቋንቋ ነው መግባቢያ ነው። ከዚያ ያለፈ ሌላ ምንም ትርጉም ሊሰጠው አይገባውም። ከዚያ ውጭ ደግሞ በዘረኝነት መንፈስ ውስጥ ያላቸው ሰባኪያን እንደ ተረጋጉ ተረጋጉ። ሰው ሚል ማንነት ነው ያለን ሰው ሚል። ከዚያም እልፍ ሲል ደግሞ ክርስቲያን ነን ኦርቶዶክስ ነን ደግሞ ከዚያም ደግሞ ክርስቲያን የሆን እኛ ደግሞ እንዲህ አይነት ዘረኝነት፣ ጎጠኝነት አግባብ አይደለም አግባብ አይደለም። ልትታረሙ ይገባችኋል። መጀመሪያ ከልቦናችሁ ውስጥ ያለውን የዘረኝነት እሾህ ንቅል አርጋችሁ አውጥታችሁ ጣሉና ወንጌልን ስበኩ። የጎጠኝነትን የመንደርተኝነትን ስሜት ከልቦናችሁ አውጥታችሁ ጣሉና የአንድነትን፣ የፍቅርን፣ የትህትናን የመንፈስ ፍሬዎችን ወደ ውስጣችሁ አስገብታችሁ ከዚያ ወንጌል ትሰብካላችሁ። ወንጌል የሚሰበከው በትህትና ነው፣ በፍቅር ነው። ሰላም